ይሄ እኔም አንችም ሳናት የእሷ ስልኳ ጋረዴ ላይ ያገኘሁት፣ ይሄ ኒኮንት የሚባባሉበት ኢንስታግራም ላይ ሚላላችሁት ነው። እኔም አንተም ያለንበት ስሜት አንድ አይነት ነው። እቺ ነኝ ካልፈልኩም ጋይስ እንግዲህ ነው ያለው። በቃ እኔ ሁሉንም ነገር ከተናገርኩ እንደዚህ እንደሚሆን አውቃለሁ። ፎቶ በዚህ ቀን ነበር ያኔ ተገናኘችሁት ከእናንተ ጋር እንደዚህ አይነት ልብስ አድርጎ ነበር ብሩክ። ለምን መዋሸቱ ለምን አስፈለገ? ለምን እኔም ደብሮኛል። ኖርማል ፍሬንዶች ነን ለምን ማለት አስፈለገ? እንደዚህ አይነት ፎቶ መነሳት እንደዚህ አይነት ቴክስት መጻጻፍ በዚህ ሰዓት በሌሊት ምናም ማውራት ጋይስ፣ አምስት ሰዓት ከሩብ፣ ያው ሁላ ከ30 ደቂቃ በላይ ስልክ ማውራት ኖርማል ነው። ከዚህ ደብርሽ አልፈልግም። አይኔ ገን በቃ ያለውን ነገር አይኔ በእናትሽ እንትናት ጋር ተስጨኒኝ እንደዚህ ሲደብርሽ ደግሞ ይደብረኛል። አይኔ ከላሴሽ የተሰማኝ ስሜት ልክ ነበር። የተናደድኩት ንዴት ልክ ነበር። ፎቶ ላኪልኝ ለምድር ሚላት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 ያልጠበቅነው ሃይሚና ብሩኬ መካከል እንደዚህ አይነት ወሬ ይወራል፣ እንደዚህ አይነት ነገር ይፈጠራል ብለን አንድ ቀን አስበን የማናውቀው ነገር እየተፈጠረ ነው፣ እየሰማን ነው። ይሄ ዳኔ እኔ እንጃ ቃል የለኝም ማለት፣ ቃል የለኝም ማለት በጣም የወረደ ሰው በጣም የሚያስጠላ ሰው። ይሄ በቃ የሆነ ሰው ሳይሆን ስጋ ለብሶ ሰይጣን ነው ባሉ። በቃ ሀይሚና መካከል ሀይሚና ብሩቄ መካከል የገባ ዳኒ መስሎ ወይም ደግሞ የዳኒ ስጋ ለብሶ ሰይጣን ነው ብዬ ነው ማስበው እኔ። እግዚአብሔር ነው የሚላችሁ። ዛሬ ምን እያለ ነው አለው? ሀይሚን ማኖ ሶስና ብሩቄ ሌላ የተለየ ነገር አላቸው እያለ ይገኛል ማለት ነው። የነሱ እንትን እንዳለ አቁም እየተባለ ነው እንግዲህ። ሀሰንም ቪዲዮ ሰርተዋል፣ ፍፁም ቪዲዮ ሰርተዋል፣ ነገሮቹን እና ብሩኬ ወንድሞች ቪዲዮ ሰርተዋል። ከዚህ በላይ ሰው ልጅ ምን ይሆን? እሺ ይሄ ደግሞ ገና አዲስ ነገር። እስቲ ያስቡት የፕራንኩን ተፈቶ ሳልቅ ወይም ደግሞ የፍራንኩ የሆነ ነገር ሳይደረግ አዲስ ነገር ፈጥሯል። ብሩክ ማን ነው ይሄ? መዛሬ ደግሞ ብሩክ እና ሶሲ መካከል ሌላ ጉንኙነት አላቸው ከኛ የተደበቀ ጉንኙነት አላቸው። በሌሊት አምስት ሰዓት ያውራሉ፣ ሰላሳ ደቂቃ ያውራሉ፣ ሰላሳ ደቂቃ ያውራሉ። ፎቶ ላክልኝ፣ ያንቺ ፎቶ ላክልኝ እያላት ነው ይሄ ልብስ ለብሶ ነው ባለፈው ቪዲዮ የሰሩት፣ እንደዚህ አድርጎ ነው በለፎ የሰሩት እያለ ያወራል ማለት ነው። እነዚህ ነገሮች ብሩኬ እንትን ብሩኬ እንደዚህ አይነት ነገር ሰርታል ወይ ከዚህ ልጅ ጋር ከሶሲ ጋር ምን አላቸው ብሎ እንትን ብጠይቁ መልካም ነው ብጠይቆ መልካም ነው ሃይሚን እንግዲህ እሷ ደግሞ ምን እያለች ያለች ሃይሚ? ምንድነው እኔ መናደደ ልክ ነበር፣ እኔ እንደዚህ መበሳጨት ልክ ነበር ምናምን እያለች ነው እንግዲህ። እኔ ልክ ነኝ፣ ከዚህ በፊት እያደረግኩ የነበረ ነገሮች ልክ ነኝ፣ ውስጤ ያጠራጥረዋል፣ ውስጤ ተጠራጥረዋል፣ ውስጤ ያውቀዋል እያለች ነው ሃይሚ ማለት ነው። እንግዲህ ውስጣ ያወቀ ነገር አለ ብዬ አላስብም። ይሄ አሁን ላይ ይመስለኛልና ይሄ ዳኒ ተብየው ፈጣሪ እንደዚህ በቆምክበት ቦታ ያስቀራክ። ምን አይነት ደደብ ሰው ነው! ሲቀጥል ማለት ነው ከአንድ ሳምንት በፊት ማለት ነው ይሄ ብራንክ ሳይሰራ በፊት ሶሲ ከየውቴ ውጭ ያልፈልግሽም እያላት ነበረና፣ ይሄ ሲጀመር በእውነት በንጹህ ልቡ ወይም ደግሞ አላደለም በመተማመን ትዳር ለመያዝ የሚያስበው ሰው አይደለም ሲጀመር ዳኒ ማለት ነው። ሚላሱን ሱን እንደምታውቁ ነው። በተለይ ቶክቶክ ላይ ማለት ነው። መሳሪያ ብቻ ሁሉም ሰው ገብቶ ሲሳደቡ ተረት ሲያወሩበት ነው ከርሙት። ቶክቶክ ላይ ራሱ ማለት ነው። ይሄ ኒንጃ ጥሩ ነፋ የሆነ ሰውዬ ነው በነገራችን ላይ እንጃ የአሁን ሶሲ የትናንት ቦጮረቹን ለሃይሚ ማሳየቱ ለምን አስፈለገ? ይህም ለእኛ ማውራቱ ለምን አስፈለገ? ቦጮረቹ የተደባደቡ ነው የተጣሉ ነው። ይሄ የተተከለ ጥፍር ደግሞ እንኳ ሰው መቦጮር ሰውም ያርዳል። ስለዚህ ብርቅ አድርጎ ተቦጮርኩ ብሎ እዚህ ገመቶ ለሃይሚ ማሳየቱ ለምን አስፈለገ? እኔም ይመስለኝ ማለት ነው ይመስለኛልና አሁን ላይ ሀይሚ፣ ለአንቺ ትልቅ ቦታ አለኝ እወድሻለሁ፣ እንደዚህ ይሆንልሻለሁ የሚለው ነገር ምን መሰላችሁ? እቺን ሀይሜን ወደ ራሱ መውሰድ ፈልጎ ነው ዳኔ ዛሬ ላይ ይሄ ነገሮች እያደረገ ያለው ብዬ ነው ማስቦኔ፣ መቶ በመቶ ማለት ነው እንደዛ የሚያገኘው መስሎ ይሄ ነገር የሱ ወደ ሱ ህይወት ሀይሚ የምትገባ መስሎ ነው ዛሬ ላይ ይሄ ስህተት እየሰራ ያለው ብዬ ነው ማስቦና እንጂ ሀይሚና ብሩኬ ማነው? ሶስና ብሩኬ የኔ ቆንጆ ብሎ ይጻፈው። እኛ ድሮ አይተናል። ድሮ ሀይሚም አይታለች። እንደ አዲስ አምጥቶ እዚህ ጋር ማውራቱን ማለት ነው ማለት የሆነ ቶክቶክ ላይ ማለት ነው የዚያ ቪዲዮ ተለቀቀ ላይ የሱና የቪዲዮ የእሷና የእሱ ታች የኔ ቆንጆ ብሎ የጻፈ የዛሬ አመት ነው። ያ እንደ ድራማ አምጥቶ ዛሬ ማውራቱ ለምን ያስፈለገ? ሀይሚም ደግሞ ኦረዲ አይታለች ብዬ ያስባለሁ። የቴክስት የኮሚንት እና ወዴት እየሄድ አላቅም። ነገሮች በጣም እየተበላሹ ነው። ወደ አልተፈለገ ቦታ እየተገባ ነው። ወደ አላሰብን ቦታ እያስገቡት ነው ነገሮችን። ሄዳኒ ደግሞ ማለት ነው ቆርጦ የተነሳ ምንድን ነው ሀይሚ እና ብሩክን ለመለያየት፣ ሀይሚ ወደ ራሱ ለመውሰድ ፈልጎ ነው። መቼም ማይሳካላ መቼም ማይሳካልም። እሺ እኔ እንጃ በጣም ምታስጠላ ምትደብሮ ሰው ነክና ለውነት የንም ለየሱ ቪዲዮን ከማታር አልፈልግም። የሱን ቻናል ከስልኬ ላይ ማንሳት ፈልጋለሁ። እኔ ግም የሆነ የሰውዬ ነው ሴጣን ነው የሰው ማለት የሰው ትዳር ውስጥ ገብተው እንዲኖ በጠብጡ ሴጣን ነው ይሄ ሴጣን ነው ብዬ ነው ማስበው ሄዳኒ ማለት ነው እንግዲህ ብዙ ሰዎች የተናገሩ አሉ። ራሱ ዳኒ በቃ ሶሲ ያለፈ አልፈዋል፣ ፕራንክ ነው ከተባለ ፕራንክ ነው እንለፋቸው ብሎ የሚወዳትና የሚያፈቅራት ቢሆን ልጅቷን ይዞ ከብሩኬና ከህይወት ከሀይሚ ህይወት መውጣት የሚችለው ሰው ነበር። ሀይሚም ደግሞ ሀይሚም ደግሞ ከብሩኬ በላይ ይህ ሰውዬን አምና ነው እንደዚህ የምትለፋለፈው እዚህ መታ መታ ንገረኝ ምንድ ነው? በዚህ ቁረጠኝ እዚህ ፈለጠኝ። የብሩክና የእሷ አንድነት ማንም እንደማይፈልግ ከዚህ በፊት ጠንቅቃ ታቃለች። እና ታዳ ዳኒ ይሄ ስላሳየሽ ከብሩክ መለየት ትፈልጋለች ወይም እኔ ሄልም በሉኝ። ሄልም ነው ማርያምን፣ ሄልም ነው መቼም እንደማይለያዩ ነ እርግጠኛው የምናገረውና ሀፍትሽ እና መለኛ ዛሬ የተናገሩ አሉት ሰምታችኋል። ትላንትም እንደዛ ሀይሚና ብሩኬ መቼም አይለያዩም። መቼም እነሱ መካከል መለየት የሚባል ነገር አይታሰብም። መቶ በመቶ አይለያዩም ብሎ ስናገሩ ነበረና እኔ ያናደደኝ ዛሬ ላይ ሀይሚ ናት ራሷ ይሄ ነገር እንደቁም ነገር ወስዳ ወይም ደግሞ የፈለጌ ነገር ሊያወራ ይችላል ደግሞ አደዴ ሰው ወይም ህልክ ውስጥ የገባ ሰው እኮ ፈጥሮ ራሱ ስክሪንሾቱ ራሱ አስመሳስሎ ማምጣት ይችላልና፣ በጣም ከባድ ነው። በነገራችን ላይ አምስት ሰዓት ማወሩ ስምስት ሰዓት ማወሩ ሰላሳ ደቂቃ ማወሩ ምንችግር ችግር አለ ታዲያ ወንድምምና ኤት ከተባሉ በቃ ሚዲያ ተጠቃሚ አይደሉም። እንደ እኔ አሁን ማለት ነው ማርያሚን ነው ምላችሁ አንድ ጎደኛ ይጋ ከደወልኩት ከአንድ ሰዓት በላይ ሊያወራ ይችላሉ፣ ሳላቅ ማለት ነው። ስለምንድን ነው ማውራ ቶክቶክ ላይ ኮ እንደዚህ አይነት አይቼ እንደዚህ እያሉ ነበር ና እንዲህ እያሉ ነበር፣ ከዛ ከቶክቶክ ልወጣሉ። ዩቱብ ላይ ኮ እንደዚህ ተብዬ ያቼ ከላይ ና ያቼ ከላይ ተላይቶ ያቼ ከላይ ና ያቼ ከላይ እንዲህ አይነት ሆኖ እንዲህ አይነት ሆኖ ብዬ ከሱ ጋር ላአውራ ይችላሉ ገብቶቹ አላደለም ምለው ነገር ትረዳላችሁ ብዬ አስባለሁ። የሃይሜን ሶሲ እና የብሩኬ ሰላሳ ደቂቃ መውራቱ እንደዚህ ሚዲያ ላይ እንደ ትልቅ ነገር አስመስለው ይዞ መጥቶ እዚህ መውራቱ እኔ ማረምን ነው ምላችሁ። አንዳንድ ጊዜ ማለት ነው ዳኒን ይዞ ዱቄት ማረግ ጥርሱ መራገብ ነው እግዚአብሔርን አንዳንዶቹ ደግሞ ምን እያላችሁ ነው ሶሲና ሶሲ ዳኒ ሳይሆን ብሩኬን ነው የምትወደው፣ ለዛ ነው እያላችሁ ነበረ። እና ብወዳት ኖሮ ማለት ነው ቢወዳት ኖሮ ከሃይሚ በፊት አይደል እንደሚተዋወቁ፣ ለምን እስከ ዛሬ የቆዩ ነበረ ታዲያ? ለምን እስከ ዛሬ ይቀመጡ ነበረ ታዲያ? እዛን ለምንድ ነው ፍቅረኛ አልሆኑም ነበር? እና አንዳንድ ጊዜ ቆም ብለን እናስቦ ማለት ፈልጋለሁ እኔ ማርያምን እና ሰው ልጅ ደግሞ ግዴታ ከአንድ ሆድ ብቻ እንደወጣ ወንድማሞች እህቶች ሊሆኑ አይችሉም። እኔ ከናቴ ሆድ ያልወጡ ስንት ጎደኞች እንደ እህቴ እንደ ወንድሜ የሚያውን ብዙ ሰው አለ። ነገር ግን የሶሲና የብሩኬ ነገር በጣም ብርቆኖ ነው ታይቷል። አሮኖ ብቻ መጨረሻችሁን ያሳምረው። እኔ ቃል የለኝም። ሌላ በጣም ነው እየደበረኝ ያለው ማርያምን የምናገረው ሁሉ ጠፋብኝ የዛሬ ደግሞ ይለያል የዛሬ ደግሞ በጣም ነው ልይት የምለው ዩት ስ አሁን ምን የሚሉት ነው አሁን ምን የሚሉ ምን ሆና ነው አሁን አይሚ አንዳንድ ጊዜ ማለት ነው ለዚህ ሁሉ ያዳረሰችው ለዚህ ሁሉ ህይወቷ እንደዚህ ምስቅልቅል እስኪወጣ ያደረገችው የፈቀደችው ሀይሚ ናት አንዳንድ ጊዜ ነው እውነቱ ልንገራችሁ ምክንያቱም ያቺ ቀን ፕራንክ ነው ከተባለች በኋላ ነገሮችን ብታልፍ ኖሮ ዛሬ ይሄ ሁሉ አይፈጠርም ነበር። ገብታችኋል አይደለም? ሃይሚን ጥፋት አለባት፣ ብሩክም ጥፋተኛ ነው፣ ሁሉም ጥፋተኛ ነው እዚህ ማለት ነው። ምክንያቱም ነገር ማጋጋል ለጥሩ ነገር አይደለም። እንግዲህ ዞሮ ዞሮ ከዚህ የባሰ ነገር ላይ የተፈጠረ ከዛ የባሰ ነገር የተፈጠረ ነው አለው እና እና ውድ ቤተሰቦች ይሄ ነው ማለት የምፈልገው ይሄ ዳኒ የንጃ የእጁ የራሱ የፈጣሪ የስራውን ስጠው። እና ሃይሚ እና ብሩኬ መቼም እንደማይለያዩ እርግጠኛ ነኝ እኔ በእኔ በኩል። እና ውድ ቤተሰቦቼ ብሩኬ ከሞቴ ኮሜንት በጣም ነው የሚያስቆ በጣም ነው የሚገርመው በጣም ነው የሚያዘዝ ነው በጣም ነው የሚያስከፋ ስሜት ውስጥ ገብታ ታናደ ሄዳለች። እንግዲህ ፋሚሊ ሃይሚ ስትረጋጋ እንግዲህ ይዣት እመጣለሁ። እኔ ከዚህ በላይ እንግዲህ ምንም መናገር አልችልም። ማለት ምን ማለት እንዳለብኝ አላቅም። እንድትመደድ አልፈልግም። ላይ ትልቅ ቦታ አለኝ ትልቅ ሪስፔክት አለኝ። ፊቷ ከፍቷት እንዳል አልፈልግም እኔ ግን በቃ እሷ ማለት እረዳለሁ። እንደዚህ አይነት ነገር ድንገት እንትን ሲለ ከባድ ነው። እኔ ግን ኦልሬዲ የኑኑላ ነገር ችዬ ነው የነበርኩት። እናንተ ብትሆኑ በኔ ቦታ ምንድን ነው የምታደርጉት እስኪ? እናንተ ትክክለኛ አሁን አግሬሲቭ ሆናችሁ ስሜት ውስጥ ገብታችሁ ከመጻፋችሁ በፊት ኮመን ምንድን ነው እየተሰራ ያለውን ነገር እወቁ፣ ወቀ እኔም ተበዳይ ነኝ ያለውን ነገር ወቁና እንትን ብሎ ከዚህ በላይ እንግዲህ ምንም ማድረግ አልችልም። አይኔ እንግዲህ እኔ በተቻለኛ አቅም ስረጋጋ ይዣት እመጣለሁ። ስሜት ውስጥ ገብታ ሄደች፣ በጣም ተናዳለች። ያው ብሩክ ይኸውላ በደል እንዳደረሰባት አታውቅም። ሃይሚ እኛ ሳናቅ እንግዲህ በድብቅ ይገናኙ ነበር። ፎቶዎች አሉ፣ ቪዲዮዎች አሉ። አስፈላጊ ከሆነ ዩቲዩብ አካውንት ላይ መለጠፍ እችላለሁ። ከዚህ በላይ ምንም መናገር አልችልም። ግን ያው ከስሜት ርቃችሁ እንትን በሉ ይመቻችሁ። ሻለልኝ ያልኩት አንጀቴ